በጨዋነታቸው በብዛት የምናውቃቸው ብዙዎቻችን በተለይ አረብ ሀገር ከሆነን ወይኔ እንደነሱ ምን አለ ብንሆን እያል የምንቀናባቸው ማለት ስላችሁ መልካም የሆነ ቅናት ማለት ነው። ሰላም ጤና ይስጥልኝ። ወደ የተከበራችሁ እኔ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እነ ጽጌ ጋር ነኝ ያለሁት ማለት ነው። ሁላችንም እንደምናውቃቸው በጣም የምንወዳቸው በጨዋነታቸው፣ በስራቸው፣ በብዙ ነገራቸው እናውቃቸዋለን እና በጣም የምንወዳቸዋለን ከቅርብ ጊዜ ወዲህ የሆነ ነገራቸው ቢቀየርም ነገር ግን በብዛት በብዛት ሁላችንም የምንወዳቸው የምናደንቃቸው ፋሚሊዎች ናቸው እና ዛሬ ግን ማርታ ያልታሰበ ነገር እንግዲህ ለነጽጌ ሹክ ብላቸዋለች። እነሱ ደግሞ እንኳን አይደለም እነሱ ለሁላችንም አስደንጋጭ የሆነ ዜና ነው። ምክንያቱም በዚህ ሰዓት ወይም ደግሞ እነሱ ባላሰቡበት ሰዓት ማርታ እንግዲህ ያልጠበቀችው ነገር ተከስቶባታል። ያ ነገር ደግሞ ከመከሰቱን ባሻገር እነሱን ያሳሰባቸው ያስጨነቃቸው ነገር ምንድን ነው ካላችሁ ቪዲዮን እስከ መጨረሻው ድረስ ስትከታተሉት የምነግራችሁ ይሆናል። ሁላችንም በእንደዚ አይነት ነገር ቢከሰትብን ምን ማድረግ እንዳለብን ከዚህ ቪዲዮ በጣም በርካታ ነገሮችን የምንማርበት ቁም ነገር የምንዝበት ይሆናል ብዬ መቶ ፐርሰንት እኔ አምናለሁ የእናንተን ባላቅም እናንተ ምን እንደተረዳችሁ ምን እንደታዘባችሁ ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እያደረጋችሁ ብትስተባበሩኝ በጣም ደስ ይለኛል። ምክንያቱም ብዙ ጊዜ ቪዲዮ አልሰራም፣ በጣም ብዙ ነገር እየቀነሰብኝ ነው ያለው ዩቱብ ማለት ነው። ስለዚህ ሁላችሁም ላይክ እያደረጋችሁ ጀምሩ። እንዲሁም ደግሞ ቪዲዮን ሼር ብታደርጉልኝ በጣም ደስ ይለኛል። ሰብስክራይብ ያላደረጋችሁ ደግሞ በጣም ብዙ ናችሁ የምትመለከቱኝ ማለት ነው። ስለዚህ ሰብስክራይብ ብታደርጉኝ ምንም አትጎዱም ማለት ነው። ስለዚህ ቪዲዮችንን እንቀጥላለን። ማርታ እንግዲህ ብዙ ጊዜ በጣም እንደውም ወጣ ያለ ነገር የምናይባት ጽጌ ላይ ነው እንጂ ማርታ በዝምተኝነት ነው ብዛት የምናውቃት ማለት ነው። እንግዲህ በለጠም አለ፣ እንዲሁም ደግሞ ስመኝም አለች። በመካከላቸው በጣም የደነገጠችው ግን ቤዛ ናት። ግን እንደ ወጣትነታቸው የተረዱበት መንገድ ደግሞ በጣም ነው የገረመኝ ማለት ሌላ ሰው ቢሆነዋል። ያው መጨረሻ ላይ ጽጌ ጓብላለች አይታችሁ ከሆነ ማለት ነው ግን በዚህ ሰዓት አንዳንዴ የሚያጋጥማችሁ ነገር ነው። በተለይ ደግሞ ጓደኛ ካላችሁ እንዴት አድርጋችሁ ጥንቃቄ ማድረግ እንዳለባችሁ የምትማሩበት ሁኔታ ነው። እንግዲህ ጽጌ እንደተመለከታችሁ እኛም አናቀው፣ ጓደኛ አለሽ ወይ ማነው እሱ ስትላት ነበረ። የሚደባበቁት ነገር አይኖርም። ፋሚሊነታቸው ከጓደኝነትም በላይ እህት ና እህት ወንድም ነው የሚመሳሰሉት። በጣም ነው የሚያስቀኑት። ሁላችሁም ታውቃላችሁ ማለት ነው እና ዛሬ ግን ማርታ እንግዲህ በድንገት እያለቀሰች ነው እየተነገረቻቸው። የነገረቻቸውም ነገር እንኳን እሷን እኔንም ጆሮ ጭው ያደረገኝ ነገር ነው። ምክንያቱም አርግዣለሁ ነው ያለቻቸው። እንደዚ አይነት ነገር ከትዳር ውጪ የሚከሰት እርግዝና እንዴት እንደሚያስደነግጥ እንዴት እንደሚያስፈራ እንዴት እንደሚያስጨንቅ እናያቸዋለን። ብዙዎቻቸው እንደዚ አይነት ነገር የተከሰተባቸው ማለት ነው። እና ግን የተናገሩት ነገር ምንድን ነው? በቃ ይሁና ለምን ታለቅሻለሽ? በቃ እንዴት ተከስቷል? ወጣት ነሽ ምናምን ነበር ሲሏት የነበረው። ይሄ በጣም ደስ የሚል ነገር ነው። ምክንያቱም እንዴት እንደዛ ታደርጋለሽ ልታሰድቢ ነው ወይ ምናምን ብለው ጓገጭ ይሉ ነበር አይደል? ያው ቢደነግጡ ግን ሁላቸውም የሷን ሞራል እንዴት እንደጠበቁላት እኔ በጣም ነው የገረመኝ። እውነቴን ነው የምላችሁ። እና ስመኝም ስትመጣ ስሙዬ ይብኛ ጋር የሆነ ነገር ተከስቷል ብላ ስትላት ጽጌ ማለት ነው እና ምን ችግር አለው ነው ያለችው። ይህ ነገር ይከሰታል፣ ምን ችግር አለው ሳይሆን ችግር ይኖረው ይችላል። ግን ደግሞ ችግሩ በጣም ከበድ ያላቸው ምንድነው እነሱ አንደኛ ነገር ልጁ ብሎክ አድርጎኛል፣ እገልሻለሁ ብሎኛል ምናምን ነገር ነው። እና እሱ አይፈልግም ስትል ነበር ስትናገር የነበረው ማለት ነው። ይህ በጣም የሚያስጨንቅ ነገር ነው፣ በተለይ ለሴት ልጅ ማለት ነው። ስለዚህ እንደዚህ አይነት ነገር ቢያጋጥማችሁ እናንተስ ምን ታደርጋላችሁ? አንድ ጥያቄ አስቀምጬላችሁ ነው የሚሄደው። ሌላው ደግሞ ግን እራሴን አጠፋል ያለችበት ፓርት በጣም ነው ስትናድድ የነበረው ጽጌ ማለት ነው። እና እንደው ግን መጀመሪያ አካባቢ ላይ ስትነግራቸው ኧረ በስመ አብ ይሄ ነገር እንዴት ሊሆን ይችላል፣ አልኮል ምናምን አጠጥተው እንደዚህ የሚያደርጉ ነገር ሊኖራል አያቸዋ እሷ። ስለዚህ አልኮል ጠጥተን ነበር ከዛ በኋላ አላውቅም ነው ያለችው። አንዳንዴ ስትወጡ ጥንቃቄ ልታደርጉ ይገባቸዋል። ምናልባት እነሱ ቢጠጡ እናንተ ደግሞ በልክ መሆን እንዳለባችሁ ትረዳላችሁ ማለት ነው። እዚህ ጋር ሌላ ደግሞ ሴት ልጅ እንደዚ አይነት ነገር ሲከሰት ፈጠን ብላ ወደ ፋርማሲ ወይም ደግሞ በአካባቢያ ወደሚገኘው ክሊኒክ ሄዳ ቼክ መደረግ እንዳለባት ነው እማቀው። ምክንያቱም መስራት ያለባት ናት ገና ወጣት፣ ገና ልጅ ናት አይደለም። ስለዚህ በዚህ እድሜ ደግሞ ምንም ሳይኖራችሁ ሳታስቡት ያለእቅዳችሁ እንደዚህ አይነት ነገር ሲከሰት ለሴት ልጅ በጣም በጣም ከባድ ነገር ነው ማለት ነው። ብዙዎቹ እንደዚህ አይነት ነገር ይከሰትባቸውና አንዳንዴ ጎዳና ይጎዳና ላይ ወጥተው ታያችኋላችሁ፣ ወይ ደግሞ ጉሊት ላይ ቁጭ ብለው ልጆቻቸውን ያስለቀሱ ንፋስ ፀሐይ ያስመቱ ያው ለልጃቸውም ለመኖሪያቸውም የሚተዳደሩበትን ነገር ሲሰሩ ታያቸዋላችሁ። የነበራቸው መልክ ጠፍቶ የሌለ ሕይወት ውስጥ ሲኖሩ ይሄንን ማየት በጣም ከባድ ነው። ስለዚህ ምንጊዜም ቢሆን ጥንቃቄ ማድረግ እንዳለብን ነው እኔ ከማርታ ሕይወት እየተማርኩት ማለት ነው። እንግዲህ በጣም ያስደነገጠቻቸው ስታለቅስ፣ ሲቀጥል ደግሞ እሱ አይፈልግም ብሎክ አድርጎኛል ምናምን ስትል ነበረና ከማይፈልጋችሁ ወንድ ጋር ደግሞ እንደዚህ አይነት ነገር ስታደርጉ አልፎ ተርፎ እንደዚህ አይነት ነገር ሲከሰት በጣም ፈተና ነው ማለት ነው። ስለዚህ እነሱ ደግሞ እንግዲህ እንደዚህ አይነት ነገር አይታወቅም ጨዋነታቸው፣ ከቤተሰብ ተለይተው ለስራ ነው አንድ ላይ እየኖሩ ያሉት ያ ደግሞ ማለት ከቤተሰብ ወጡ ማለት እንደፈለጋቸው ይሆናሉ ማለት አይደለም። የቤተሰባቸውንም ስታንዳርድ ጠብቀው የራሳቸውንም ክብር ጠብቀው ነው የሚኖሩት። ብዙ ጊዜ አለባበሳቸው የወጣ ይሆናል የሚውሉበት ዳንሳቸው፣ ምናምናቸው ብዙ ጊዜ ላይፋቸው ሶሻል ሚዲያ ላይ ነው ሁላችሁም ታውቃላችሁ። እና ወጣ ያለ ነገር ስናይ በጣም በቃ እንትን እንላችኋለን። ግን የሚኖሩበት ቤታቸው ስነስርዓታቸው በጣም ነው የሚያስቀናን። እኔ በራሴ በጣም የምወዳቸው ልጆች ናቸው እና ከነ ብርሽ እና ከነ ሩታ በፊት ሶሻል ሚዲያውን በጣም የያዙት እነዚህ ነበሩ እና አሁንም እንደዛው ፍቅራቸው እንዳለው ነው ማለት ነው። ግን ትንሽ ጊዜ ወዲህ ተበላሽተው ነበረ፣ ያው አሁን ደግሞ መስመራቸውን ይዘዋል ማለት ነው። ለማንኛውም ግን ውድ ቤተሰቦቼ ነገርየው እየው እውነት አልሆነም። ጽጌ እንግዲህ ስትቆጣ ያያችሁበት ቪዲዮ መግቢያ ላይ ያለው ያው ቀልድ መሆኑን ስታውቅ እንዴት በእንደዛ አይነት ነገር ትቀልጃለች ብላ ነው በጣም የተናደደችባት ማለት ነው። ግን እንደ ቀልድ ሆኖ በጣም በውስጡ በጣም ብዙ ቁም ነገር ያለው ነው ቅድም እንደነገርኳችሁ ማለት ነው። የኔ ውድ ቤተሰቦች እኔ በበኩሌ በጣም የተማርኩበት የእነሱን ደግሞ ማለት የጓደኛችሁ ጓደኞቻችሁ እንዴት ነው፣ ለእናንተ ምን ያክል አስተሳሰባቸው ሪስፔክት ያላቸው እንዴት ነው የሚለውን ነገር ትረዱበታላችሁ ማለት ነው። እና በጣም ነው የወደድኩት ግን ነገሩ ስትሰሙት እንደ ሴት ያስደነግጣል ማለት ነው። የኔው ውድ ቤተሰቦች እርግጠኛ ነኝ ትወድታላችሁ የዛሬ ቪዲዮ። ምክንያቱም አንዳንዴ ሸለቻችኋል፣ ወጣ ያለ ነገር ነው ደስ የሚል ነገር የምንያየውበት እኔ። እናንተስ እንዴት አያችሁት? እንዴት ተረዳችሁ? ኮሜንት ላይ